ስሚ እና አሁን ጸሎት ልታደርጊ ነው? መዝሙር ዘምር የለመች ማ ምን አይነት መዝሙር እያለች ነው? ከፈጣሪ ልታጣል ነው? ምንድነው ሄር? ምንድን ነው ሄር? ያው ጸጉርሽን የት እንዳገኘሽው ነገር ይነበ ይታየ እዚህ ጥቁሮቹ ጋር ነው የገዛሁት። እንኳን ፖስትላቸዋለሁ እንትኑ አለኝ መሰለኝ። አይ ቲንክ ፒንክ ሌመን ነው ምናምን የሚል ቆይ፣ ፈልጊ እንትን እላቸዋለሁ። ቅድም እዚህ ነበር ግን ወጥቶ። መዝሙር ልዘምርላችሁ አ ኡሽ እንዳትስቁኝ እኮ መከራ ይናየው እኮ እኔ ምንም ያለድኩበት የለም እግር ኳስ ብቻ አይደለም። እስራኤል ሄጃለሁ፣ ፋሲካ ሲከበር መማርጎ መዝናት ትሄዳለች። ኢትዮጵያ ሄጃለሁ፣ ኢሮፕ ሄጃለሁ፣ ኳስ ላይ ኢትዮጵያ ጥምቀት ላይ ባለውለታ የሚለውን ልዝፈንላ ጭራሽ ልዝፈን? አዎ ትኛለሽ፣ አንቺም ልዝፈን ያልኩት ልዘምር ነው ልዘምር ያው ነው። ብይ ምማር አንቺም ማዋብረሽኝ እንትን እያነበብኩ ነው የምንላችሁ። ባለውለታይ ነው ዘመረ። በጣም ባለውለታይ ነው በጣም ነው መወደው። እየፈለግኩ አይ፣ ሙሉን አልችሎማ። ማን ዘማሪማ? እስኪ ባለውለት አይደል? ለምንድን ነው ያልወጣኝ ነው ለምረው ማታከብርሽ፣ ምን አርገሻት ነው? ወሬ ቀየሬ እንፈልግም። ሁለታችሁ በጣም ስትሰዳደቡ ነበረ አንና ዜድ አስታውሳል። ጊፍተር የሰደበችኝ ንና ሌን ታስታውሻለ? ዜድ አዳራችንን ሄዳለች፣ አስታውሱ ደግሞ እድሜ ላንቺ አሰደብሽ ለሊቱ። እንዴ እድሜ ላንቺ አጣላሽን ከዜድ ጋ እንጂ አንቺ አንቺ ትግራይ ህዝብ ስትሳደቢ እሷ እኔ ህዝብ አልሳደብም ስትል፣ ለምን አትሳደቢም ብያለሁ። እንዴ ተሳደ የተጣላሁት ከእሷ ጋር የዛን ሁለታችሁ ይሰጣልታችሁ የአማራን እየተሳደበች እኮ ነው አሁን። ትናንትና እየሄድኩበት ነበር በዚህ ጉዳይ የሬዝንና ከአንቺ ከአንቺ ከምንጓ ሄድ ቀርቻ ይዊ ዲዲ አማራን እናት ተሰድባለች እንዴ የዲዲ እናት ለትግሬ አልድርም ዲዲን ስትላት እንዴት አድሪም ከእንዳንቺ አይነት እናት ብወለድ ቢቀር ይሻለኛል ምናምን እያለች ስትሰድባት አልነበረ ዲዲ እናት አንድ እናት ደግሞ መብቷ ነው ብዙ አለፈለገች መዳር እኔ መስለኛል ግን እኮ ከሴት እየዋጋኩ ዜድ እናት ይሁን እና መማር አለባቸው። ሰው የፈለገውን መርጦ ነው። ምን ነው እኛ ፋኖ የምናገበው ሲሉ አልነበር እንዴ? እንማ ታሪችናት ምን ጥፋት አለ? እንደ ዘረኛ ተደርጋ እንደ ባለጌ ተደርጋ የምትቆጠረው ምንም አይነት ምክንያት የለባትም። እኔ ኪማ ምነኝ እኔ ለምሳሌ ብጠይቅ

ቤታ እኔ እና አንቺ ለምሳሌ እንቀራረባለን። እናቴም በዛ ልክ ትናገሪያታለሽ? አንቺ ለምሳሌ እኔ በጣም ስለዚህ ነን እና አንቺ እናቴ ሚዲያ ላይ እንደዛ ብለሽ ትናገሪያታለሽ? ከአንቺ ከመወለድ ሊቀር ይሻለኛል። ታ ሚዲያ ላይ ራሱ ነገሩን ነው የምልሽ። ኦልሬዲ እኔ አሁን የሚዲያ ሰው ነኝ። በሆነ አጋጣሚ እናቴ ልትመጣ እንደዛ ብለሽ ሪስፔክት የሚባል ነገር እኮ አለ። እኔን የምትወጂኝ ከሆነ አንቺ ሞጅ ከሆነ እናትሽን ሪስፔክት ማድረግ አለብኝ። እናት እናት ናት ምንጊዜ ነው አይከባድ እነ ዴይዚ አሁን እኮ መሀላቸውን በነዚ መግባታቸው ተበደለች ማለት አይከብድም። ከአንድ አመት ሙሉ አብራት ኖሯ ምናምን ዛሬ ተነስተው እነሱ ለዴይዚ አጣ። ይሄ ደግሞ ብልግና ነው። ከዴይዚ አጠገብ ራቂ። እኔ በምናገረው ነገር ዴይዚን አንድ ነገር እንዳታደርግ እንግዲህ አብራት እምትኖረዋለሁ የራ ባለቤትም ከ አይ ግን እኔ ከይልች በእነሱ መሀል እኮ መግባት ያስጠላኝ። ለምን መሰለሽ? አሁን እነሱ ተመልሰው አብረውንም እኛን የምንቀረው ነው። ለምሳሌ ለአንዷ ታግዣለሽ ወይ ለአንዷ ይሄ ግን አንዴ ስለተነካኩ ቤተሰብ ሆኖ አልገባሽ። ነገ ተመልሰው ቢታረቁ እኛ ነን ቅድም የምንቀረው። ለዛ ከውዬ ነው ዝም ያልኩት። ጌዜን ልጁን ልጁን እንደ ገባሽ እንደ እናት ልጄን ለሷ ንድርማ ላይ ደግሞ እንደ እንደ እናት መብቷ ነው። እንደዛ ስትል ደግሞ መሰደብ የለባትም። ይች ልጇን አትገባሽ። አንቺ እናትሽ መቼም ይሆን አስተ የተሰጫለች መቀበል ያለመቀበል ደግሞ የምትፋንታ ነው እንደ እናት ስትናገር አንቺ ባለጌ ነሽ፣ ጥሩ እናት አይደለሽ መባል ደግሞ ጥሩ አይደለም። የፈለግን እናት እኮ የተናገር ያለ ኦልሬዲ ላለመደጋገም ነው እንጂ እንደ እናት መከበር ነበረባት። ግን ደግሞ በእነሱ መሀል ደግሞ ገብቼ ዴይዚ እንትናን ማግባት አለባት አልልም። ለምን መሰለሽ? ከጅምሩ ዴይዚ ከዚህ ልጅ ጋር ጀምር ማስቆም የነበረባት ካልፈለገሽ ሁሉ መሪያ ቀን ማቆም ነበረባት። ይሄ ነገሩ ተጋግሎ ተጋግሎ ተጋግሎ እዚህ ከደረሱ በኋላ ደግሞ እኔ አይዋጥልኝ። ግን ሁለቱም ሦስቱም ተታርቀው መቅረት አልፈልግም ነዛ ብዬ ነው። ሌላው ግን ማሽካባት ፍቅር ከማን ከምን እንደሚይዙ ግን ደግሞ መናገር ያለባት የተጎዳቸው ነገር ሊኖር ይችላል። አንድ ምምር ለእንደዚህ ያለችበት ወይም ደግሞ ግንኙነትን ያልፈለገች ምክንያት ብቻ ግን በሁለቱ መሀል እንትን ሳይሆን እናቱ ጋር ግን ሪስፔክት ይገባታል ማለት ነው። አዎ እናት ማ እንደ እናት ክብር መገባት አለበት። እሱ ቤ ታወቀ ነው። እኔ እንዳውም ሶሻል ሚዲያ ሪባት መጣ ደስ ይለኝ ነበር። ገባሽ ለማንንም አፍ ማስቆም አትችልም። ሳብ ማስቆም አትችልም። እሱ አለ። ግን ደግሞ በሁለቱ መሀል ደግሞ ለመግባት መግባት ይጠብደኛል። ምን ትላለህ ሰያ? ከመጀመሪያው ጀምሮ ለምንድ ነው እናትየዋ ያላስቆመ ገና ሲጀምሩ ካልፈለገ? እናቲቱ እንግዲህ ወይንም እዚህ ደረጃ ይደርሳሉ ብላ እንዴ እንደማንኛውም ኢትዮጵያ ከመቀለድ መቀለድ መስላቸው ነበር ይሆናል። አዎ ስለዚህ ወደ ውሳኔ ሲደርሱ አይ ልጄ አንተን አታገባም ማለቷ ትክክል ናት። እናት ለልጇ አዋቂ ስለሆነ። ሁለተኛው አሌክሱ ያልጠፋው ጥፋት አለ። በትክክል የሚገቡ ነው እንዴ? ልጆች አይደሉ እንዴ? ቆይ ቆይ ቆይ፣ በትክክል ቢወዳት የዲዚ እናት የፈለገችውን ብትል እስከ መጨረሻ መታገስ ነበረበት እና ሀገር የለበትም ነበር። ምክንያቱም ልጅቱን የሚወዳት ከሆነ እናት ጋር ተጣልቶ ልጅቱን ምንም የሚያገኝበት ምክንያት ስለሌለ መታገስ ነበረበት። እናት ግን የወሰነችው ውሳኔ ትክክል ምክንያቱም እሷ ለልጇ የሚገባትን ስለምታክል ሁለተኛው ቲክታክ ላይ ብዙ ቅልዶች ስለሚበዙ እና ጠለቅ ብላ እነዚህን ሰዎች ባታያቸው ሊሆን ይችላል። እና ስለሆነ ብዙ ጊዜ ባይዘወ ከተለያዩ ሰው ጋር ፍቅር ፍቅር ትጫወታለች። በጣም ብዙ ጊዜ ከአሌክስ ሌላ አልነበራት ሌላ ፍቅር አሁን ኤርሜች ሌላ ስታለቅስ አልነበረ እንዲያፈቀርኩ እያለች ማሪ ያምን አላስጀመ የሆኑ ወንዶች ምናምን ሁለት ሰው ሳርቀን ገብቶ ካወሯት ልጅቷ ወደ ፍቅር ነው የምትቀየረው። እኔ በጣም ብዙ ጊዜ ስለማየት ነው። የሆነ ሰዓት ላይ ኤርሚችዲ ብሎክ አድርገኝ ብላ ስታለቃቀስ ብሎክ አድርጓት፣ እሱ በዛ የንትና ማሪያና ስታስታርቃቸው ምን ስትረብስና አንድ ቀን ሬት ሙ ፍቅር ነው ወይንስ እንዲሁ በጓደኝነት ያው አንዳንዴ ልጅም ስለሆነች ቶሎ የሚከፋት አይነት ልጅ ብትሆን ስላይ ካላል ማለት ነው። ከዛ በኋላ እንዲ አሌክስ እንትን ያዘች ከኤርሜችዲ በኋላ እኮ ነው። እና የሆነ ይመስለኛል እነሱ ሙቪ ይባታል እነሱ ደግሞ ክልቦ ነው ይመስለኛል። ምታፈቅረው አላወቀችውም የሚዲያ ነገር ታሚበታለሽ። አንድ አመት ሙሉ አስተምራት ምን እያለች በደለቻት? ዛሬ መጥተው ትናንትና መጥተው በደለቻት ማለት አይከብድም። ከእናት በላይ ጠበቃ ይሆን ማለት ስጀመር፣ እናት አትበድልም። ንንገረሽ እናት አትበድልም በድ አይናት አይደለም። ምክንያቱም ዘጠኝ ወር አርግዛ ሶስት አመት ጥባን አጥብታትን ብትበድልም ያው እንትና በደለች አለ አሌክስ። ልክ ነው ለእናቷ መናገሩ። እኔ አሁን የጠላውት ምን ጠላች ብት አሁን ለምሳሌ እዚህ ጋር ቲክተከር ነኝ አይደለ የሆነ ቲክተከር ቢሆኑን ሳላቅ ወይ ደግሞ ምኑ ሳላቅ እነዚህ ልጆች እሱ ሊያቅ ይችላል። እሷ ግን ስለ ብሔር ስለ ፖለቲካ ስለ ዘር አታውቅም። እሷ ምንም ነገር መታቆ ነገር የለም እሱ ሊያቅ ይችላል። እሷ ግን ምንም እኛ እኛ እንዳንዱ ያቆ ነገር የለም ስለ ፖለቲካ አማራ ኦሮሞ ምናምን፣ ምንም ታውቀው ነገር የለም። ንጹህ አማራ ብሔርተኛ መስ ይቋል። እንደ አማራ ብሔርተኛ ለዲዚናት የምስክር ወረቀት እንሰጣለን የወሰነችው ውሳኔ። አንተ ደግሞ አሁን ከትግራይ ጋር እንትን አትልም ስላልክ ነው የምታሽቃብጠው። አይ እንግዲህ እሷ የወሰነ ፍቅር ፈልጎ አይደለም ይመጣል፣ እንጂ ፍቅር ተፈልጎ አይደለም ይመጣል። ከማን ጋር እንደምትፋቀር ከማን ጋር እንደ እንትን እንደምትል አታውቀውም። የመላመድ ጉዳይ ነው። ሲጀምረ እንደስ ፍቅር አለባችሁ ማለት ነው። በነገራችን ላይ ልጁ ፋኖ ሆነ የሚገርምሽ ፋኖን የምታገባው ልጅቱ ካልኮሊ እንዳለ የፋኖ ሙዚቃ መጨፈር ጀምሯል።